አክብሮታዊ ሰላምታችን በያላችሁበት ድረስ የተወደዳችሁ የኢትዮ ፎረም ቤተሰቦች፣ እነሆ የዕለቱን ዘገባዎቻችንን ከዚህ እንደሚከተለው ማቅረብ ጀመርን። አበይት ነጥቦቹን በቅድሚያም ጠቅላይ ሚኒስትር አብይ አህመድ በቅርቡ የወደብ ባለቤት እንሆናለን ጋዝም እናወጣለን ሲሉ መናገራቸው ተሰማም። በ70 ዓመታት ውስጥ ያልተሰራን በ7 ዓመታት ውስጥ ሰርቻለሁ እናም ህልሜን አሳክቻለሁ በማለትም አክሏል። ከምንጮቻችን የተገኘው መረጃ ቀዳሚ ይሆናል። ለመከላከያና ጸጥታ ኃይሎች 100 ቢሊዮኖች እየተመደበ ወደ ወታደራዊ መንግስትነት እየተቀየርን ነው የሚል ጥያቄ በፓርላማው ቀርቧል። የኑሮ ውድነቱን አረጋጋን እየተባለ ማዳበሪያና ነዳጅ እንቁላልና ወተት ሳይቀር ዋጋቸው በብዙ ጥፋሽ አግቧል የሚሉትም እንደዚሁ። የብልጽግናው መንግስት በሰጠው ምላሽ ደግሞ የህዝቡ ኑሮ ውድነትን የተሸከምንለት እኛ ነን ብሏል። ታደምጡታላችሁም። ስብሰባውን ረግጠው የወጡት ጄኔራል ስለጀመሩት የትጥቅ ትግል ተናግሯል። ጄኔራል ታደሰ ወረደ በበኩላቸው አሁን በትግራይ ክልል ያለው የፖለቲካ አካሄድ አጥፊ መንገድ ነው፣ በኃይል የሚፈታ ችግርም የለም ሲሉም ገልጿል። ሁለቱን መረጃዎች ይዘናል። አቶ አገኘሁ ተሻገር ትናንት ያስተላለፏቸው ሁለት መልእክቶች መነጋገሪያ ሆኗል አንደኛው የ4 ኪሎ ተስፋ ጨረሳቸው ያሉበት ሲሆን ሁለተኛው ደግሞ በክልሎች መካከል ምንም አይነት የፍትሐዊነት ጥያቄ የለም ሲሉ የገለጹበት ነው እንቃኘዋለን የብልጽግናው ኦብነግ የኢትዮጵያ ሰንደቅ ዓላማን የምጸየፈውና የማፍርበት ነው ሲል ገለጸም። የክልሉ ርዕሰ መስተዳድር አቶ ሙስጠፋ መሐመድ በሶማሌ ክልል የመገንጠል ስሜቱ ቀርቷል በሚል በተናገሩ ሰሞኑ የተሰማም ሆኗል። ሌላኛው መረጃችን ነው። ዶናልድ ትራምፕ ኢራን በጋዛው ድርድር ላይ ትገኛለች አሉ። ይህ በእንዲህ እንዳለ ከዘጠና በመቶ በላይ በጋዛ የሚገኙ ትምህርት ቤቶች መውደማቸውን አንድ ጥናት ገልጿል። የተወደዳችሁ የኢትዮ ፎረም ቤተሰቦች አብራችሁን ስትቆዩ እነዚህን እና ሌሎችን መረጃዎችን ታደምጣላችሁ። ሰናይ ቆይታ ይሆንላችሁ። ጠቅላይ ሚኒስትር አብይ አህመድ በቅርቡ የወደብ ባለቤት እንሆናለን፣ ጋዝም እናወጣለን ሲሉ መናገራቸው ተሰማ። በሰባ አመት ውስጥ ያልተሰራን በሰባት አመት ውስጥ ሰርቻለሁ እና ህልሜን አሳክቻለሁ በማለት ማከሏል። የብልጽግናው ፕሬዝደንት ይህንን የተናገሩት ከባለሀብቶች ሀብቶች ጋር በቤተመንግስታቸው መንግስታቸው በተወያዩበት ወቅት ነው። ባሳለፍነው ሳምንት መጨረሻ አራት ተከታታይ ቀናት ስለ ስኬታቸው በየለቱ በቴሌቪዥን ስብከት ያቀረቡት ጠቅላይ ሚኒስትሩ አሁን ደግሞ ወደ ቤተ መንግስት የተለያዩ የህብረተሰብ ክፍሎችን በመጥራት ተመሳሳዩን ማድረግ ላይ ናቸው። ከባለሀብቶችና ና የንግዱ ማህበረሰብ ተወካዮች ጋር በተደረገው የትናንቱ ውይይት የተጀመረ ሲሆን በሳምንቱ ማገባደጃ ደግሞ የህክምና ዘርፎ ተወካይ በተባሉ ሰዎች ና በሌሎችም እንደሚቀጥል ይጠበቃል። ትናንት ከንግዱ ማህበረሰብ አባላት ና ባለሀብቶች ጋር ከተደረገው ስብሰባ አስቀድሞም የብልጽግናው የአራት ኪሎ ዙሪያ አብረቅራቂ ፕሮጀክቶች ጉብኝት መደረጉን የገለጹ የኢትዮ ፎረም ምንጮች በጠቅላይ ሚኒስትር ጽፈት ቤት ኃላፊ የአለም ፀሐይ ጳውሎስ አስጎብኝነት እንደዚሁም ከሀብቱ በላይነክ እንደ አውቶብስ አውቶቡስ የትራንስፖርት አገልግሎት ሰጭነት ከትናንት በስቲያ የተካሄደ ነበር ብለዋል። ይህ የአብይ አራት ኪሎ ዙሪያ ፓርክና መንገዶች ጉብኝት እያበለጸኳችሁ ነው የስብሰባው ቅድመ ትዕይንት መሆኑንም አስረድቷል። ትናንት ከጠቅላይ ሚኒስትሩ ጋር በነበረው የቤተ መንግስቱ ስብሰባ የብልጽግናው ሰው ከሰሞኑ በተላለፈው ቃለ ምልልሳቸው ላይ ያሰሙት የነበርም በርካታ ጉዳይን በድጋሚ ስለማቅረባቸው ከታዳሚዎች ሰምተናል። ጠቅላይ ሚኒስትሩ ስለስኬታቸው ስኬታቸው አብዝተው የተናገሩበት ይሆናል በሚሏቸው የተለያዩ ጉዳዮች ላይም እንደገና ቃል የገቡበት ስለመሆኑ በማመልከት ከወደብ ጋር ጋር በተያዘም ያነሱት ጉዳይ ባለሀብቶቹ እንዲያጨበጭቡ ያደረገ ነበር ያሉን አንድ ታዳሚም ጠቅላይ ሚኒስትሩ እንዳትጠራጠሩ በቅርቡ የወደብ ባለቤት እንሆናለን ሲሉ መናገራቸውን ለጣቢያችን ገልጿል። አስከትለው የገቡት ቃል ደግሞ ጋዝ በቅርቡ እናወጣለን ሲሉ የጠቀሱት እንደሆነ በማከል የብልጽግናው ፕሬዚደንት እነዚህ ሁለት ትልልቅ ጉዳዮችን በተመለከተ ከዚህ በፊትም አግኝተናቸዋልና እንኳን ደሳላችሁ ብለው በአደባባይ ማስጨብጨብ ብቻ ሳይሆን ጎዳና ላይ ማስጨፈራቸውም ይታወቃል። ከስድስት ዓመት በፊት የኢትዮጵያ ሕዝብ እንኳን ደሳለህ ነዳጅ አገኘሁልህ ያሉትም ይሁን ከዓመት በፊት ፈጣሪ ተመስገን ነው እንጂ ሌላ ምን ይባላል በሚል የወደብ ባለቤት አደረግኳችሁ ቃል የት እንደገቡ የሚታወቅ ነገር ባይኖርም ብልጽግናና ፕሬዚደንቱ ግን በየአዳራሹ ቃል መግባታቸውን ቀጥሏል። የትናንቱ የቤተ መንግስቱ የአብይ አህመድና የኛ ቆይታ በአብዛኛው ጠቅላይ ሚኒስትሩ ወደ ስልጣን በመምጣታቸው ለኢትዮጵያ እንዴት እድል እንደሆነ የሰበኩበት ነበር ያሉን አንድ ታዳሚ በዚህ ሀገር በሰባ ዓመት ውስጥ ያልተሰራን ነገር በሰባት ዓመት ውስጥ የሰራው ሰው ነኝ ሲሉ ማቅረባቸውን ይገልጻሉ። እናም አሁን ህልሜን አሳክቻለሁ ሲሉ መጨመራቸውን በማንሳት በእርግጥ ይህ ህልሜን እየኖርኩት ነው ህልሜም ተሳክቷል ማብራሪያ የቴሌቪዥን ቃለ ምልልሳቸው ላይም ደጋግመው ያሉት ነው። ህልሜን እየኖርኩ ነው፣ ከሞላ ጎደል። መሻቴን እየከወንኩ ነው፣ ከሞላ ጎደል። የማቅደው የማስበውን ነገር እያሳካው ነው፣ ከሞላ ጎደል። ይሄ ነገር የምረት እድል ባገኝ ምን አደርጋለው ብዬ የማስበውን ነገር እውነት ለመናገር በሚያስደንቅ መንገድ ውጤት እያመጣ ጠቅላይ ሚኒስትሩ ህልማቸው ሚሊዮን ገዳይ ጦርነትን ማድረግ፣ በረሃብ ሺዎች እንዲሞቱ ማስቻል፣ ሀገሪቱ የእገታ ዘረፋና ግድያ ማዕከል ትሆን ዘንድ መስራት፣ በጎረቤቶቿ የተወረረች በዓለም አቀፍ መድረኮችም እየተወገዘች ማድረግ ከነበር፣ ያ ባለፉት ሰባት ዓመታት ስለመሆኑ በቂ ማስረጃዎች አሉና ልክ ይመስላሉ። ለመከላከያና ጸጥታ ኃይሉ መቶ ቢሊዮኖች እየተመደበ ወደ ወታደራዊ መንግስትነት እየተቀየር ነው ነው የሚል ጥያቄ በፓርላማው ቀርቧል። የኑሮ ውድነቱን አረጋጋን እየተባለ ማዳበሪያ፣ ነዳጅ፣ እንቁላልና ወተት ሳይቀር ዋጋቸው በእጥፍ አሻግቧል የሚሉትም እንደዚሁ። የብልጽግናው መንግስት በሰጠው ምላሽ ደግሞ የሰውን ኑሮ ውድነት የተሸከምንለት እኛ ነን ብሏል። ዛሬ ፓርላማው የመጪው ዓመት የሀገሪቱ በጀት የሆነው 1.93 ትሪሊዮን ብር ላይ መክሯል። ከዚህ በጀት ውስጥ ለመሰረተ ከልማት የተያዘው ማለትም የካፒታል በጀቱ 415 ሚሊዮን ዶላር አካባቢ ብቻ ሆኗል። ብልጽግናም ለሶስተኛ ተከታታይ ዓመት በሚቀጥለው ዓመትም አዲስ የሚገነባው መሰረተ ልማት የለኝም ብሏል። ከአጠቃላይ የፌዴራል መንግስት በጀት ድርሻ አንጻርም ለካፒታል ወጪ የሚመደበው ገንዘብ ከ2014 ወዲህ ባሉት ተከታታይ አምስት ዓመታት ውስጥ በ11 በመቶ ቀንሶ የቀረበበትም ሆኗል። የገንዘብ ሚኒስትሩ በሰጡት ማብራሪያ ደግሞ በየዓመቱ የበጀታችን እድገት እያሻቀበ ነው። ይህ ደግሞ እያደግን የመሆኑ ማሳያ ነው ሲሉ አቅርቧል። ይህንን በመቃወም የቀደሙት ደግሞ የኮሪደር ልማቱ ከአዲስ አበባ ውጭ የዜጎቻችንን ሕይወት ሲኦል አድርጎታል መቆም አለበት በሚለው ዝነኛ ጽሁፋቸው የሚታወቁት የብልጽግናው ፓርላማ ባል ከፈና ኢፋ ናቸው። በብር ብቻ ታስቦ በዶላር ጭምር እንጂ በማለት የተመደበው በጀት እጅግ አነስተኛ መሆኑን እኔ በሊበራሴን እረዳለሁ። አሁን ያለው ለዚህ ለ2018 የመደብነው በጀት 14.388 ቢሊዮን ዶላር ነው። ይህንን በኢኮኖሚ ከምንወዳደራቸው ሀገሮች ጋር በትይዩ ለማወዳደር ብናነጻጽር ኬንያ በ2025/26 ወደ 32.65 ቢሊዮን ዶላር ነው የመደበችው። ታንዛኒያ 22 ቢሊዮን ዶላር፣ ሳውዝ አፍሪካ 141.4 ቢሊዮን ዶላር ኢጂፕት ወይም ግብጽ 913 ቢሊዮን ዶላር። ሌላኛው የተነሳው ጉዳይ ከኑሮ ውድነት ጋር የተያያዘው ነው። የዓለም የነዳጅ የሚሆን የማዳበሪያ ዋጋ ባለፉት 10 ዓመታት ውስጥ የረባ ለውጥ ሳያሳይ፣ በኢትዮጵያ ግን ከሶስት እጥፍ በላይ አሻቅቧል። አብረነው ነው የምንኖረው። ህዝብ ተጨባጭ ሁኔታና መንግስት የሚነግረን የኑሮ ውድነት ለየቅል ነው ወዘተ የሚሉ ጉዳዮችም ነው የተነሱት። የሌማት ትሩፋት አለ በሚባልበት ሀገር አንድ ነጥብ ስድስት ቢሊዮን በላይ እንቁላል እያበረትን ነው በሚባልበት ሀገር አንድ እንቁላል ሀያ ሦስት ብር እንዲደርስ አድርጓል። አንድ ሊትር ወተት ኦልሞስት ከመቶ አስር ብር በላይ እንዲደርስ አድርጓል። ከተጨባጩ አንጻር መለኪያው ምንድን ነው? ከማህበረሰብ ውስጥ ነው ያለ ነው። እያንዳንዷ ነገር ከቀን ወደ ቀን ዋጋ እየጨመረ እንጂ እየቀነሰ ያለ ነገር አይታይም። አገዛዙን በመወከል ምላሽ ለመስጠት በፓርላማው የተገኙት የገንዘብ ሚኒስትሩ አህመድ ሺዴ ግን እንዳውም ብርን ካዳከምነው በኋላ የሸቀጦች ዋጋ በእጥፍ ጨምሮ ነበር። እኛ ለህዝቡ እየኑሮ ውድነቱን ተሸክመንለት ነው እየከፋ ያልሆነው። በቀጣይ ዓመታት ግን በመንግስት ላይ ያለው ጫና እየወረደ ወደ ህዝቡ ይተላለፋል ሲሉ ገልጿል። ማንኛውም ኢምፖርታንት አይተምስ ኤክስቼንጅ ሬቱ በገበያ መወሰን ከጀመረ ማግስት ጀምሮ በእጥፍ ጨምሯል። ወደ ህብረተሰቡ ግን በዛ ደረጃ አልተላለፈም። አብዛኛውን አብዞርብ ያደረገው የፌደራል መንግስቱ ነው። ስለዚህ ይሄ ለምን ሆነ የኢንፍሌሽን ጫና በህዝቡ ላይ እንዳያመጣ ለማድረግ ነው። የብልጽግናው መንግስት በሚቀጥሉ ዓመትም በርካታ ከህዝቡ ገንዘብ የሚሰበስብባቸው መንገዶች ተፈጥረው ገቢ እንደሚሰበስብ አረጋግጧል። የምክር ቤት አባሉ ደሳሌ ጫኔ ከኢህአዴግ ጋር ስናነጻዝር ጫጫታው ይነሳል፣ ነገር ግን ያኔ ለመንገድ፣ ለመብራት፣ ለሌሎችም ለመሰረተ ልማቶች ይመደብ የነበረው በጀት አሁን ወደ መከላከያናም ወደ ጸጥታው ዘርፍ ዙሯል። ወታደራዊ መንግስት እየሆናችሁ ነው ወይ ሲሉ ጠይቋል። ለኢኮኖሚ ሴክተሮች ለማህበራዊ ሴክተሮች የተመደቡ በጀቶች በጣም ትንሽ ናቸው። ከጠቅላላ በጀቱ አንፃር ሲታይ ለጸጥታ ዘርፍ የመደብናቸው በጀት ደግሞ በመቶ ቢሊዮኖች ነው። ለመከላከያ፣ ለደህንነት፣ ለፌዴራል ፖሊስ ለእንደዚህ በኢህአዴግ ልማታዊ ይባለ የነበረ መንገድ መብራት፣ እነዚህን ነገሮች ይሰራ የነበረ በጀቱም ለእነዚያ ከፍተኛ የነበረ አሁን ኦልሞስት ተገልብጦ ለጸጥታና ለደህንነት ሴክተሮች ላይ ነው ከፍተኛ በጀት እየመደብ ነው ያለው እና ከልማት ወደ ሴኪሪታይዝድ የሆነ መንግስት አልተቀየረም ወይ? ብልጽግና ሚኒስትሩ አህመድ ሺዴ የሰጡት ምላሽ ደግሞ በአንድ አመት ውስጥ 88 በመቶ የመከላከያ በጀቱን ጨምሮ ያሳየውን ብልጽግናቸውን፣ የለም እንዲያውም ለዚህ ዘርፍ የተበጀተው በጀት አነስተኛ ነው የሚል ነው። ስብሰባውን ረግጠው የወጡት ጀነራል ስለጀመሩት የትጥቅ ትግል ተናግሯል። ጀነራል ታደሰ ወረደ በበኩላቸው አሁን በትግራይ ክልል ያለው የፖለቲካ አካሄድ አጥፊ መንገድ ነው ሲሉ ገልጿል። ከትግራይ ሰራዊት በመለየት ከአፋር ጋር በሚያዋስን አካባቢ የራሳቸውን ታጣቂ ኃይል እየገነቡ መሆናቸውን የሚናገሩት ብርጋዴር ጀነራል ገብረ እግዚአብሔር በየነ ወዲያን ጥሩ ወደ ነጻ መሬት ወርጃለሁ ያሉበትን ምክንያትም ለቢቢሲ ትግረኛ አስረድተዋል። እንደ አፍሪካን ኢንቴሊጀንስ ያሉ አለም አቀፍ የመረጃ ምንጮች ከአፋር ክልል ትግራይን በትግራይ ለመውጋት እየተቋቋ ያለው ታጣቂ ኃይል ብልጽግና ድጋፍ የሚያደርግለት ነው ብለው ዘግበው ነበር። ለአገዛዙ የሚያገለግሉት ጀኔራል ተስፋዬ አያሌው ከቀድሞ የትግራይ ሰራዊት አዛዦች ጋር በመሆን እያደራጁት ነው የተባለው ይህ ታጣቂ ኃይል የግልና የቡድን መሳሪያ ተሰጥቶታል። የቀድሞ የመከላከያ ሰራዊቱ ዩኒፎርምን እንዲለብስም ተደርጓል በሚል መዘገቡም የሚታወስ ነው። በትግራይ ላይ ጦርነት በማካሄድ የትግራይ የፖለቲካ ኃይሎችን መበተንና እርስ በርስ መካሰስ ውስጥ መክተቱን በስኬት አንስቶ አሁን ትግራይን አጠቃላይ ደግሞ አቢሲኒያን ሰብረነዋል ሲል የብልጽግናው መንግስት የገለጸው ከጥቂት ሳምንታት በፊት ነው። አሁን ቀሪው የትግራይ ሰራዊትን መበተን እንደሆነ በማመን እያደረገ ያለው እንቅስቃሴ እንደሆነ የሚገልጹም ጥቂቶች አይደሉም። የሆኖ ሆኖ የዚህ ታጣቂ ኃይል መሪ ብርጋዴር ጀነራል ገብረ እግዚአብሔር በየነም ወደ ትጥቅ ትግል የወረድኩት ሕወሓትን ለመጣል አላማ በመያዝ ነው፣ እኛ የምንሰራው ፓርቲ እኛ የምናቋቁመው ወታደራዊ መንግስት የለም ሲሉ ለጣቢያው ተናግሯል። በአፋርና ትግራይ ክልሎች ውስጥ አራት ክፍለ ጦር ያለው ሰራዊት አደራጅ ቻለው ሲሉም አክሏል። የትግራይ ሰራዊት ከፍተኛ አመራሮች ጥር 15 ተሰብስበው በአቶ ጌታቸው ረዳ የሚመራው ጊዜያዊ አስተዳደርን ሲያወግዙ ተቃውመው ስብሰባውን ረግጠው ከወጡ አመራሮች መካከል አንዱ ኒ ጄኔራል መሆናቸውም ይታወቃል። ከሌሎች የትግራይ ሰራዊት አመራሮች ጋር ያላቸው ልዩነትን በንግግር ለመፍታት ሞክረው እንቢ ተባልኩ ያሉት ወዲ አንጥሩም እታገሏለሁ ያሉትን ህወሀትን ራሱን ችሎ ወደ ህዝብ ይግባና ይወዳደር ወይንም ይጥፋ አይጥፋ የራሱ ጉዳይ ነው፣ ይቀጥል አይቀጥልም የራሱ ጉዳይ ነው ሲሉ ተናግሯል። በጦርነት የደቀቀ ክልልና ህዝብን እንደገና ወደ ውጊያ ለዛውም እርስ በርስ ለምን የተባሉት ጀነራሉ የሰጡት ምላሽ ደግሞ እኔ ኢንተርናሽናል ጀነራል ነኝ፣ ይህንን ሁኜ የህወሀት ሚሊሻ መሆን አልፈልግም። ህወሀት ፓርቲያችን ነው የሚሉ የእነርሱ ሚሊሻ እንደሆኑ ነው የሚቆጠረው። ሚሊሻነትን ደግሞ አልቀበልም የሚል ነው። በሰላማዊ መንገድ በጽሁፍ ሞከርን፣ ብዙ ጊዜ ሞከር ናቸውም ቢያሉ መጨረሻ ሊያስሩን መሆኑን ስናውቅ ወጣን ሲሉ አክሏል። ጀነራል ገብረ እግዚአብሔር በየነ ወደ ግጭት ከመግባታቸው በፊት በፊት የሚያስቀምጡት ቅድመ ሁኔታ መኖሩን ተጠይቀው እስካሁን ያናገረን ኃይል የለም ብለዋል። በፌደራል መንግስቱ የሚደረግላቸው ድጋፍንም አስተባብለዋል። ይህ ብልጽግና ሰራሽ ታጣቂ ኃይል ትግራይን ከትግራይ ልጆች ጋር ለማዋጋት በሚል የሚገለጽ ሲሆን ታጣቂ ኃይሉን የሚመሩት ወዲያንጥሩ ደግሞ የቲዲኤፍ አምሳኛ አርሜ አዛዥም ነበሩ። ይህን የትግራይ ኃይሎችን የመጠላለፍ ሂደትን በተመለከተ ትናንት ጀኔራል ታደሰ ወረደም ትግራይ ያለው የፖለቲካ ሁኔታ አጥፊ ነው ሲሉ ገልጸውታል። በትግራይ ክልል የሃይማኖት ተቋማት ጉባኤ ጉዳይ መድረክ ላይ የተገኙት የክልሉ ጊዜያዊ አስተዳደር ፕሬዚደንት ሌትናንት ጀነራል ታደሰ ወረደ ባደረጉት ንግግር ይህ አጥፊ ሁኔታ እየበለጠ ጥፋትን እንዳያስከትል የመከላከል ስራ መስራት አለብን ብለዋል። ፖለቲከኞች የፈጠሩት ችግር የትግራይ ዋና ጉዳይ እንዲረሳ አድርጓል። ሁሉም አካላት የትግራይን ችግር በኃይል መፍታት እንደማይቻል ሊረዱ ይገባል በማለትም መልእክት አስተላልፏል። በአሁኑ ወቅት በትግራይ ያለው አደጋ ማሸነፍ የሚቻለው በሰላማዊ መንገድ በአንድነታችንና መግባባት ስንችል ነው ሲሉም ነው ያቀረቡት

አቶ አገኘው ተሻገር ትናንት ያስተላለፏቸው ሁለት መልእክቶች መነጋገሪያ ሆኗል አንደኛው የ4 ኪሎ ተስፋ ጨረሳቸው ያሉበት ሲሆን ሁለተኛው ደግሞ በክልሎች መካከል ምንም የፍትሐዊነት ጥያቄ የለም ሲሉ የገለጹበት ነው አቶ አገኘሁ ለአቶ መለስ ያላቸውን አድናቆት ሲገልጹም የደደቢቱ ትግል ትሩፋቶችን ሲያብራሩ የሚታወሱ ሲሆን በቅርብ አመታት ደግሞም ወደ ትግራይ እንደ ህዝብ እንዋጋ የአጼ ቴዎድሮስን ፈለግ እንከተል ብልጽግና የአፍሪካ ተምሳሌት የአለም ግዙፉ ፓርቲ ነው በሚሉ ንግግሮቻቸውን የሚታወሱት ክልሉን ከጦርነት ወደ ጦርነት ካሸጋገሩ ሰዎች አንዱ ሲሆኑ ለዚህ ሁለታቸውም ለፌዴሬሽን ምክር ቤት አፈ ጉባኤነት ችሮታ ተሰጥቷቸዋል። በዚህ የስልጣን ዘመናቸውን መነጋገሪያነታቸው አልቆመም። የቀድሞው የአማራ ክልል ርዕሰ መስተዳደር ያሁኑ የፌዴሬሽን ምክር ቤት አፈ ጉባኤ አቶ አገኘሁ ተሻገር ከፋኖ ኃይሎች እንቅስቃሴ ጋር በተያዘ አንድ ሰሞን ያደረጉት ተግባር መነጋገሪያ ነበር። የክልሉን የውጊያ ውሎ በተመለከተ በተለጠፈ አንድ የፌስቡክ ፖስት ስር ገብተው አስተያየት የጻፈው አቶ አገኘው ተሻገር አስነዋሪ ቃልን ተጠቅመው ምላሽ መስጠታቸውም አይዘነጋም። ትናንት ደግሞ የአራት ኪሎ ናፍቆት የሚል አስከትሏል። የመጡበት የአማራ ክልል ሕዝብ አሁን ያለበት መከራ ውስጥ ይገባ ዘንድ ለአራት ኪሎ ሰዎች በዋሉት ሁለታም ወደ አራት ኪሎ የተጠሩት አቶ አገኘው አንቺ አራት ኪሎ ስንቱን በናፍቆት በአጉል ተስፋ ጨረስ ሽው አያ አራት ኪሎ ሲሉም ተሳልቀዋል። በዚሁ ተመሳሳይ እለት ደግሞ የኢኮኖሚ ተጠቃሚነትና ፍትሐዊነትን በተመለከተ የሚቀርቡ ጥያቄዎችን ውድቅ አድርገው ሁሉም ክልል የፍታዊነት ጥያቄ የለውም የሚል መልእክት ሲያስተላልፉ ተሰምተዋል። የብልጽግናው ኦብነግ የኢትዮጵያ ባንዲራ የምጸየፈው ነው ሲል ገለጸም። የክልሉ ርዕሰ መስተዳደር አቶ ሙስጠፋ መሐመድ በሶማሌ ክልል የመገንጠል ስሜት ቀርቷል በሚል በተናገሩ ሰሞን የተሰማም ሆኗል። ከሳምንት በፊት አቶ ሙስጠፋ ከቢቢሲ ሶማሌ ጋር ባደረጉት ቆይታም በአቶ አብዱራህማን መሀዲ ሊቀመንበርነት የሚመራው ኦብነግን ጫካ እንገባለን የሚለው ሌሎች ሀገራትና ሌሎች ቡድኖች በተለይም በሰሜን ኢትዮጵያ ያሉ ኃይሎች እያበረታቱ ነው የሚል ክስ ማቅረባቸውን መዘገባችን የሚታወስ ነው። ዛሬ በሶማሌ ክልል በኩል የመገንጠል ስሜት የነበረው ሁኔታ ከሞላ ጎደል ቀርተዋል የሚለውን በማከል አቶ ሙስጠፋና የብልጽግናው መንግስት በአስመራ የሰላም ስምምነት የተፈራረሙትን ኦብነግን ለማምከን በሚል ትይዩ ኦብነግ ማቋቋማቸውም የሚታወቅ ነው። ይህ ብዙዎች ልክ እንደ ኦነግ የብልጽግና ኦነግ የሚል እንዳላቸው ሁሉ ያቋቋመው ኦብነግ ነው የሚሉት ተቋም እንደ ፋናና ኢቲቪ ባሉ ያገዛዙ ልሳናት በኩል አዲስ ተጠባባቂ ሊቀመንበር ሾመ ተብሎ የተዘገበለትም ከሁለት ወራት በፊት ላይ ነበር። ይህን የጅጅጋውን የነ ሙስጠፋን ኦብነግ የሚባለውን ፓርቲ ስብሰባ ምርጫ ቦርድ እንዲሳተፍበት ሲደረግ አብዱ ከሪም ሼክ ሁሴ ቀልቢ ደጋህን ሊቀመንበር አድርጎ መርጧል የሚልም ነበር። እኔ ሊቀመንበር ከሰሞኑ ሙስጠፋን ተከትለው ወደ ኬንያ ተጉዘው ያደረጉት ንግግር ግን እያነጋገረ ነው። በአብዱራህማን ማሀዲ የሚመራው ኦብነግ የብልጽግናው መንግስት ስምምነቱን እንዲያስፈጽም ካልሆነ፣ ግን ወደ ትጥቅ ትግል ለመግባት እንደሚገደድ ያስጠነቀቀው ኦብነግ ከሰሞኑ ማብራሪያ ሲያቀርብ የኢትዮጵያ ሰንደቅ ዓላማ መታየቱ ተነግሮ ነበር። የነ ሙስጠፋው የብልጽግናው ኦብነግ መሪ ቀልቤ ደጋህ ግን የኢትዮጵያ ባንዲራን እንፀየፈዋለን ያሉት እንግዲህ ይህንን ተከትሎ ነው። ዛሬ ላይ እኛ የምንጸየፈውና የማይመጥነን የኢትዮጵያ ባንዲራ ለብሶ የኢትዮጵያ ክብር ተደፈረ ብሎ ይናገራል። እኒህ የብልጽግናው መንግስት ድጋፍ ያላቸው የኦብነግ አመራር አሁን የኢትዮጵያ ሰንደቅ ዓላማን እንደሚጸየፉት ሲናገሩ፣ ከዚህ በፊት እሳቸው የሶማሊያ ባንዲራ ለብሰው በቤተ መንግስትም ተገኝተው የጉዞ ሰነድም ተዘጋጅቶላቸው ታይተው እንደነበር የሚታወስ ነው። እኒህ የኢትዮጵያ ሰንደቅ ዓላማን ተጸይፈው የሶማሊያ ሰንደቅ ዓላማን የሚለብሱ አመራር ብልጽግና ከሀገሪቱ በላይ የሚወደው ስልጣኑ አደጋ አይደሉምና በምርጫ ቦርድ ታዛቢነት የሚመረጡ በኢትዮጵያም የሚንቀሳቀሱ እንዲሆኑ

ዶናልድ ትራምፕ ኢራን ከአሜሪካ እና እስራኤል ጋር በጋዛ የሰላም ድርድር ላይ እንደምትሳተፍ ገለጹ። የአሜሪካው ፕሬዚደንት ታጋቾችን መመለስ እንፈልጋለን ከማለት ውጭም የኢራንን ሚና በተመለከተ ማብራሪያ ከመስጠት ግን ተቆጥቧል። ፕሬዚደንቱ ኢራን ከአሜሪካ እና እስራኤል ጋር የፍልስጤን ቡድን ሐማስ ጋር በመሆን የጋዛን ሰርጥ በሚመለከት ቀጣይ ድርድር ላይ እንደምትገኝ ገልጿል። ትራምፕ ጋዛ አሁን በእኛ እና በሐማስ እንደዚሁም በእስራኤልና ኢራን መካከል በትልቅ ድርድር ላይ ትገኛለች ሲሉ አብራርቷል። አሜሪካው ፕሬዚዳንት የኢራንን ሚና በሚመለከት ማብራሪያ አልሰጡም። በጋዛ ላይ ሚን እንደሚፈጠርና ያለን ግን ብለዋል። አክሎም ታጋቾቹን መመለስ እንሻለን፣ እኔ የምልህ ይህንን ብቻ ነው ሲሉን የገለጹት እስራኤል ከጥቅምት 223 ጀምሮ በጋዛ ላይ ከባድ ጥቃት መፈጽሟን ተከትሎም ወደ 55 ሺህ የሚጠጉ ፍልስጤማውያን ተገድሏል። አብዛኞቹ ደግሞ ሴቶችና ህጻናት ናቸው በሚል የመገናኛ ብዙሃን ዘግቧል። ይህ በእንዲህ እንዳለ በጋዛ በተደረጉ ጥናቶች ከ90 በመቶ በላይ የጋዛ ትምህርት ቤቶች ወድመዋል ተብሏል። የጋዛ ኗሪዎች ማንነትን የሚገልጹ እንደ ባህልና የእምነት ቦታዎች እንደዚሁም ትምህርት ቤቶችን በማጥፋት ዓለም አቀፉ ገለልተኛ የምርመራ ኮሚሽን እስራኤልን ተጠያቂ አድርጓል። በተባበሩት መንግስታት የዓለም አቀፍ ገለልተኛ የምርመራ ኮሚሽን ይዞት የወጣው ሪፖርት እስራኤል የፍልስጤማውያንን ማንነት ከምድር ለማጥፋት እንደ ትምህርት ቤቶችና የሃይማኖት ተቋማት ላይ የጥፋት ወንጀል እያደረገች ነው ይላል። ከዚህ በፊት ኮሚሽኑ ባወጣው ሪፖርትም እስራኤል በጋዛው ግጭት ወቅት የሴቶችና የጤና መጠበቂያ ተቋማት ልማትን ስልታዊ በሆነ መንገድ በማጥፋት ፍልስጤማውያን ላይ የዘር ማጥፋት ድርጊቶችን ፈጽማለች በማለቱም የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ ሪፖርቶቹን አድሏዊና ጸረ ሴማዊ ናቸው በማለት አስተባብለዋቸው ነበር። በዚህም ምክንያት እስራኤል ከኮሚሽኑ ራሷን ማግለሏን ጠቅላይ ሚኒስትሩ አሳውቋል። የኮሚሽኑ ሊቀመንበር ናቪ ፕሌ እስራኤል በጋዛ ውስጥ እያደረሳቸው ያለችው ጉዳት እየጨመረ መምጣቱን እያየን ነው ይላሉ። ኮሚሽኑ በትምህርት ተቋማት በሃይማኖታዊና ባህላዊ ቦታዎች ላይ የተፈጸሙ ጥቃቶችን የመረመረ ሲሆን በምርመራውም ዓለም አቀፍ ህጎች መጣሳቸውን ስለማረጋገጡ ሮይተርስ ዘግቧል። የተወደዳቸው የኢትዮ ፎረም ቤተሰቦች ለዛሬ ያሉን መረጃዎች ይህን ይመስሉ ነበር። አበቃን፣ ቸር ያሰማን።